ጅብ ከሄደ ውሻ ጮኸ ትል ነበር አያቴ እኮ ናት አያቴ። በመቶ አስር አመቷ ነው እንደ ተቀጨችብኝ የእኔ እናት በመቶ አስር አመቷ ያለ እድሜዋ ማለት ነው እንዱ ተቀጨችብኝ። እና ተረቷ እንዲ ነበረ፣ ውሻ ምንድነው፣ ጅብ ከሄደ ውሻ ጮኸ። ኧረ ተው አታስደንግጠኝ እናቴ። እናት የምንጥር አሁን ቁም ነገር ላወራ ነው የመጣሁት እናቴ። ስለማይታይኝ ያአሮጊትን ከመሆን ያንጠር ካላደረግኩ አትታይኝም እና ነጽዬ እንዶ ኬት በኩል መጣሽ? እንዶ የዘገየሽ አልመሰለሽም? እስከ ዛሬ የት ነበርሽ? ዛሬ ላይ እንዶ በሀያ አራተኛው እንዶ በአስራ ሁለተኛው ሰዓትም ሳይሆን እንዶ በሀያ አራተኛው ሰዓት ላይ ብቅ ያልሽ ምን ነው? ውጤት ቀረ እንዴ? እናት የድላው ዩኒቨርሲቲ ውጤት የለም እንዴ? እንዴት ነው አሁን እኮ ግራ ተጋባውኝ ማለት ነው። ነጽዬ እንዶ እኮ ገንዘብ ተከፍሏት ነበር የምትሰራው። ታዲያ ገንዘብ ተከፍሏት ብትሰራ እንደዛ እንደ ፍቅረኛሞች ሲሆኑ ሽማግሌ ሲላክ ከአንድም ሁለቴ ቀለበት ሲያደርግላት፣ የት ነበርሽ? የት ሄደሽ ነበረ? እንዲሁም ፎቶ እየተዘዋወረ ነው ምናምን ይገርሽ ነበረ። አንድ ቁጥር ፎቶሽን የማዘዋውረው እኔ ነበርኩኝ ማለት ነው። አቤት እናቴ። እንዶ ከሸቀልኩ ብሽ እናት ሸቅጌ ብሻለሁ በደንብ አድርጌ ማለት ነው። ውድ ተመልካቾችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ከመጨረሻው ከእኔ ጋር ሆኖ የከፋ ነው የከፋ ነው። ሌላው ሩታዬ ትላንትና እያለቀሰች ነበር። አብሪሽ ወደ ቡታጀራ ለአስራ አምስት ቀን ብሎ ሄዶ ማለት ነው። ሩታዬ አይዞሽ፣ እኛም ራሱ ከጎንሽ ነን አለን ማለት ነው። እናም ውዶችዬ ላይክ እያደረጋችሁ በህግ አምላክ እንዱ በምንጥሬ የሆንባችሁ ላይክ አድርጉ። በተገለበጠው ምንጥሬ የሆንባችሁ ላይክ አድርጉ። ለድምፄ በጣም ይቅርታ ድምፄ አሁንም እንደታፈን ነው ማለት ነው። አሰላሙ አሌይኩም ረቱላይ ወረካት ውድ እና የተከበራችሁ ይሻራል የቤተሰቦች ሰላም ብያለው። በያላችሁበት ሰላማችኋል። አላህ ብዛል ለላህ ብዬ ወዳችኋለሁ። ለቤት ወይል ሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወህ ቤተሰብ ሆናችሁ ላይክ ሽር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሽር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የንትና ፍቅረኛ ነበርኩኝ ለረጅም አመት አብረን ኖረናል። ከእንደዚህ አመተ ምረት እስካሁን ድረስ አትሊስት ስ ማይኖ አትሊስት ዋት ኢዝ አትሊስት እንግሊዘኛ ለነገሩ ለእኔ በአር ስለሆነ ነው። እና ነጽዬ ግን እስከ ዛሬ የት ነበርሽ? የት ሄደሽ ነበረ? እንደው እኮ እናው ዘንድሮ ኮ እንዶ እንደኮ ማንሰማው ጉድ የለም እኮ እንዶ አንዱ አረፍን ስንል አንዱ ጆሮአችን ጭው የሚያደርገን ወሬ ይመጣል ማለት ነው። አቤት እኛ ኢትዮጵያውያን እኮ እንዲ የተመረቅነው ምርቃት እኮ እንደ አምጣው እንዲሁ የምታወሩት አይጥፋ እንዶ አፋችሁ ቆዳ ቆዳ አይበል፣ እንዶ አጀንዳ አትጡ ተብለን እኮ የተመረቅን ነው የምንመስለው። እነዚህ እንደ አያቶቻችን አባቶቻችን እኮ እንደ ጥሩ ነገር ነበር የመረቁን። እንደ ያሁኖቹ ናቸው መሰለ። አጀንዳ አትጡ፣ የምታወሩትን አትጡ፣ እንዶ አፋችሁ ቆዳ ቆዳ አይበል ብለው የረገሙን ማለት ነው። ያው የመረቁን አለልም፣ እንደ ተሳስችን የመረቁን ያልኩት እንዶ ነፃነት። እንዶ ምን አስበሽ ነው እስከዛሬ ድረስ ሽማግሌ ሲላክ ከአንድም ሁለቴ ቀለበት ሲያደርግላት ለሩታ ቡታጀራ ላይ አንድ ጊዜ ቀለበት አድርጎላታል። አዲስ አበባ ላይ ቀለበት አድርጎላታል። ሽማግሌ አልጎላታል። ብዙ ነገሮች ፍቅረኛሞች እንደነበሩ የሚያሳዩ ነገሮች እየሰሩ ነበረ። እንዶ ያ ሁሉ አልፈሽ ዛሬ በአስራ ሁለተኛው ሰዓት አልልሽም፣ በሀያ አራተኛው ሰዓት በመጨረሻው ሰዓት ላይ የምትመጩ ምን አስበሽ ነው? አሁን እኮ እናቴ ነፃነትዬ ዬ እንዱ ላስለቃሽም እንዱ ላልቃሽም የማይመች ወሬ እኮ ይዘሽልን ነው የመጣሽው። እኛ ምን እንድንለው? ማን ወንጀል ልታስገቢ ነው አንቺ ሴትዮ ማለት ነው። እንዱ የት ሄደሽ ነበር ከዛሬ ድረስ ማለት ነው። ብዙ ነገሮች ነበሩ፣ ብዙ ነገሮች ማለት ነው እውነት የሚያስመስሉ ነገሮች ማለት። ያ ነገር በሙሉ ሲካሄድ የት ነበርሽ? እኔ በእርግጥ እኔ አውቃለሁ ያለውን ነገር በደንብ ነው የማውቀው፣ ማለት ነው እንደው ፎቶሽን ሳዘዋውረው የነበረው አንድ ቁጥር በዩቲዩብ ሰፈር እኔ ነበር። እኔ ማለት ነው እኔ ምንም ዋሸው ነገር የለም ውዶቼ። እኔ ይቅርታ አድርጉልኝና አትቀየሙኝ። እኔ እውነት ከመናገር ወደኋላ አልልም። እኔ ፎቶዋ በጣም ነበረ ቪዲዮ መሰራበት፣ ማለት ነው አንድ አይደለም ከስድስት በላይ ቪዲዮ ሰርጄበታለሁ። እና ያ ሁሉ ሲወራ ያ ሁሉ ሲባል አንቺ የት ነበርሽ ዛሬ ላይ ሰርግ ተደግሶ ሰርጋቸው ጨርሰው፣ ዛሬ ሩታ እርግዝና ላይ ናት። እንደ አላ ከፈቀደ በቅርቡ የልጅ አባት ሊሆን ነው። አብሬሽ ማለት ነው አላወቅሽም ነው ማለት? በእግረ መንገዴ ልንገርሽ ብዬ ነው። ሩታ እኮ እርግዛለች፣ እርጉዝ ናት። ምን አለበት እንደዚህ አይነት ወሬ ሳይሆን ይዘሽ መምጣት የነበረብሽ። ዝም እንዳልሽ ዝም ብለሽ እንዶ ተደብቀሽ ይትዩበት ከፍች አይዲያ ለቡታ ጀራ ልጆች አይነገርም በሽ አይዲያ ነው ያላችሁ ማለት ነው። በዛ ላይ ደግሞ አንቺ ምርጥ ምርጥ ጓደኞች አሉሽ። ሄለን ጓደኛሽ ናት፣ ዊና ጓደኛሽ ነው፣ ዩቱበር በአብዛኞቹ ታዋቂ ዩቱበሮች ጓደኞችሽ ናቸው። ከነሱ ጋር መጥተሽ ወደ ዩትዩብ ሰፈር ብትቀላቀይ እኛ የአረብ ሀገር እህቶችሽ ማለት ነው። እኛ ለዩቱበር በተለይ ደግሞ ከታዋቂ ዩቱበር ከመጣችሁ አቤት! በሽታ ያለብን ነው የምንመስለው ማለት ነው። የምናሽቃብጠው ነገርስ እኛ እርስ በራሳችን ለአረብ ሀገር እህቶች አንሆንም እንጂ ለእናንተ በጣም ነው የምንሆነው ማለት ነው። ስለዚህ ሰብስክራይብ እናደረግሽ ነበር እናሳድግሽ ነበረ። አሁን ለወሬ የማይመች ወሬ ነው ይዘሽ የመጣሹ ማለት ነው። እኔ ተጎድቻ አለው እኔም ብቻ ሳልሆን ቤተሰቦቼንም ሳይቀር ተጎድቷል። እናቴም ተጎድቷ። ሶሪ፣ አዝናለሁ፣ በዚያ አዝናለሁ። እኔ ጀጅ ላረግሽ አልፈልግም ነገር ግን ደግሞ እስከዛሬ ድረስ ቆይተሽ ቆይተሽ ቆይተሽ ዛሬ ላይ መምጣትሽ ለምንም የማያመች ነው። ምንፅር ውረድ ለምንም የማያመች ማለት ነው። እኔ አሁንም በደንብ ማውራት መናገር አልፈልግም። ይቅርታ አድርጉልኝና ማለት ነው እኔ አብሬሽ መልስ ሳይሰጥ ምንም አይነት ወሬ ለማውራት አልፈልግም ማለት ነው። ነገር ግን ዛሬ ላይ መምጣትሽ ተገቢ ነው ብዬ አላስብም። ወደ ሶሻል ሚዲያ ለምን መጣሽ እያልኩኝ አይደለም፣ እንድትሰሪ እንድትበረችልኝ ነው የምፈልገው ማለት ነው ጎበዝ ዩቲበር እንድትሆኝ ነው የምፈልገው። ነገር ግን ይዘሽ የመጣሽው ስራ ጥሩ አይደለም። በቃ ዛሬ ላይ ይሄ ልጅ ባለ ትዳር ነው፣ የራሱ ህይወት አለው ማለት ነው። ትዳር እንትን ብለዋል፣ አልፎም የልጅ አባት ሊሆን ነው ማለት ነው። በገንዘብ ነበር እንደዚህ የምትለው እንደዚህ እንደዚህ ነበር ማንም የሚሰማ። ምክንያቱም አንቺ በገንዘብ እንዲሰሩ የፈቀድሽ ነገር ከሆነ ተነጋግራችሁ እንትን ያላችሁት ነገር ከሆነ እስከዚህ ድረስ እስከሚሄድ ድረስ አንቺ ሄደሽ ነበረ። የፈለገውን ተማሪ ብትሆኚ ዩኒቨርሲቲን ብትሆኚ ትምህርትሽን አቋርጠሽ መጥተሽ ምንድን ነው ብለሽ የመጨረሻ ውሳኔሽን መወሰን ነበረብሽ ማለት ነው። ያ ነገር ሰዓት ወስኝ ዛሬ በመጨረሻው በአራተኛው ሰዓት ላይ መጥተሽ ፍቅረኛ የነበረ እና እያስፈራረኝ ነው ምናምን ምናምን የምትዩ ነገር እኔ ብዙም አልተዋጠልኝም። ያው በርቺ እህቴ፣ እናበረታታሻለን። እኛ ለማንም ችግር የለብንም ማለት ነው። ነገር ግን ደግሞ አሁን ላይ ጥሩ አይደለም ማለት አቃለው የሰው ሕይወትን ልበጣበጥ አይደለም የመጣሁት ብለሻል። ነገር ግን ደግሞ እነሱ በዚህ ጉዳይ የሆነ እንትን ማለታቸው መንገጫገጫቸው አይቀርም። ግን ደግሞ የሆነ ቦታ ላይ እንደ ድራማም እየመሰለኝ ነው የሆነ ስታለቅሺ ምናምን ምናምን ብዙ ማሳማኝ አይደለም። እንደዚህ አድርገሽ ነይ የተባልሽ ነው መትመሲው ማለት ነው። ማለት የምታለቅሽ የውሸት ነው የሚመስለው ማለት ነው። እኔ ባየሁት ነው። አዎ ባየሁት ነው እንትን ብለው ማለት ነው። ያው የውሸት ለቅሶ በግድ የምታለቅሽ ነው የሚመስለው እንጂ የእውነት ተጎድተሽ ምናምን የምታለቅሽ ለቅሶ አይመስልም። ድራማ ነው የሚመስለው። ድራማ፣ ያው አዲስ ድራማ ልትጀምሩብን ይሁን ያው አላቀም ብቻ እንጠብቃለን ያለውን ነገር ማለት ነው። ለማንኛውም ውዶች እንደ ለድምፄ በጣም ይቅርታ እውነት እኔ ድምፄ ጉንፋን ሁለት ወር ካልሞላው እኔ ጋር አይለቀኝም እንደ አደራሽን ቀለምዬ የተባልኩኝ ነው የምመስለው። ጉንፋን ማለት ነው እንዳፈነኝ ነው ጎሮሮዬን፣ ማፍንጫዬን ማለት ነው። እና በጣም ይቅርታ ወዶች ዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁ በምንጥር የሆንባችሁ ይሄ ምንጥር እንዶ ሰሞኑ አርጌ እንዶ እንደዚህ በቪዲዮ የምመጣው ወሳኝ የሆነ ቪዲዮ ሲኖር ነው ማለት ነው እና እህቴ ምንጥር ሽን አልተስተካከለ አለችኝ ማለት ነው አንዷ እኮ ነው የኔ ውድ እህት እንደተገለበጠ አውቃለሁ፣ ግን የኔ ምንጽር የሚስተካከለው በትክክል የሚደረገው የኢትዮጵያ ኑሮ ሲረክስና የኢትዮጵያ ኑሮ ሲስተካከል ነው። የተስተካከለ ቀን የረከሰ ቀን ሚሴጅ አድርጊልኝ ወይ ጻፊልኝ፣ ኮመንት ይስተካከላል፣ ኔ ምንጽር ይገለበጣል። እስከዛ ድረስ ግን እንደዚሁ እንደተገለበጠ ነው የሚደረገው ማለት ነው። ለማንኛውም ወዳችኋለሁ፣ ሰላማችሁ አለ ይሀብዛልኝ። ባይ። ያው ብዙ ማውራት አልፈልግም። ያው አሳማኝ ነገር ስላልሆነ ነው፣ ክፉ እንዳይወጣችሁ ለማንኛውም ማለት ነው። ውድ እኮ ነው ዘንድሮ። ቻው።